አአአ ይሄ ዱላ አይደለም ይሄ የነዳጅ መቆጣጠሪያ ሴንሰር ነው የነዳጅ ዋጋ ጣራ በነካበት ሰዓት ነዳጅ እየተሰረቃችሁ ተቸግራችኋል ነዳጅ ከማዳያ ሲቀዳ ስንት ሊትር ቀዳ የት ቦታ ቀዳ የሚለውን መረጃ እንዴት ነው የምታውቁት ነዳጅ በችፍቼ ከታንከር ውስጥ ሲሰረቅ እንዴት ነው የምታውቁት አሁን በዚህ ሰዓት መኪናው በኪሎ ሜትር ምን ያህል ሊትር ነዳጅ እየበላ ነው ዋልታ ቴክኖሎጂዎች ነን ለዚህ ሁሉ ጥያቄ መፍትሄ ያለን በዚህ ሴንሰር ታንከር ውስጥ ይቀበርና በማንኛውም ሰዓት ከታንከር ውስጥ ስንት ሊትር ነዳጅ ተሰረቀ የሚለውን ማየት ትችላላችሁ ነዳጅ ከማደያ ሲቀዳ ስንት ሊትር ነዳጅ ተቀዳ መቼ የት ቦታ ተቀዳ የሚለውን መረጃ ማየት ትችላላችሁ ነዳጅ በችፍቼ ከታንከር ውስጥ ሲሰረቅ ስንት ሊትር ተሰረቀ መቼ የት ቦታ ተሰረቀ የሚለውን መረጃ ማወቅ ትችላላችሁ እንዲሁም በማንኛውም ሰዓት ታንከር ውስጥ ስንት ሊትር ነዳጅ እንዳለ በእጅ ስልካችሁ በቀላሉ ማወቅ ትችላላችሁ ማለት ነው ይህንን የነዳጅ መቆጣጠሪያ ሴንሰር ለማስገጠም ከታች በተጠቀሰው ስልክ በመደወል በቀላሉ ማስገጠም ትችላላችሁ እናመሰግናለን